ህይወቴን ቀይረሃል ብዙ ህይወቴን ለውጠሃል። እና ስላንተ እንዲህ ቢማራት አልችልም። ብሰው ላይ ረዳሁ ይችላል፣ ግን እኔ በደምብ አድርጌ የምረዳ በከፍታህም በዝቅታህም ተጎንተህ ነው ያለሁት እና አሁንም ያለንበት ሁኔታ እንደሚሰማኝ ሰላም ሰላም ሰላም፣ ውድ የኛ ተወዳጅ እና እንቁ ቤተሰቦች እንዴት ናችሁ? ግን እኛ ያለን ይመስገነው፣ በጣም ደህና ነን። ሁላችሁም በያላችሁበት ደህና ናችሁ ብለን እናስባለን፣ ተስፋ እናደርጋለን። ሁላችሁም ደግሞ ደህና ሁኑልን። ያው እንግዲህ ዛሬ የማ ልደት እንደሆነ ታውቁታላችሁ። የሚና ልደት ነው እና ምን ራሱ አላውቅም፣ እንደማውራ ጠፍቶብኛል ራሱ። ያው ብዙ ጊዜ ፕራንክ ምናምን ምናምን ስለሆነ ይሄ የማውራት እንት ነው ጠፍቷል። ለመልካም ነገርና ዛሬ ግን በጣም በጥሩ ነገር ነው የመጣሁት። ለዚህ ቻናል አዲስ የሆናችሁ ወይም ይሄን ቪዲዮ ስጀምሩት ላይክ እያረጋችሁ ላይክ ሰብስክራይብ እያረጋችሁ ጀምሩት ቪዲዮ እና ቤተሰቦቼ። ያ ዛሬ ይሄን ነው እሱ። እንኳን እንደዚህ ፕሮግራም እንዳዘጋጅ ምናምን አይፈልግም በቃ እኛ አድገናል፣ ትላልቅ ሰዎች ነን። ይሄ ሰርፕራይዝ ምናምን ምናምን ልደት ማክበር ምናምን የሚባል ነገር የለም ብሎ ምናምን በጣም ስለተቆጣኝ ይሄንን ራሱ ፈራ ተባ እያልኩ ነው ያዘጋጀሁለት። እና ያው ለሱ ከዚህ በላይ ይገባዋል። የእኔ ፍቅር ታውቃለህ እንጂ ማውራት አልችልም። ያው አንተ ትሻላለከኝ በቃላት እና በጣም ነው ሞድክ። ይሄ ነገር ላንተ ይበቃል ማለት አይደለም፣ በጣም ነው የሚያስብህ ግን ያው ደስ እንዲል ብቻ ለቀኑ ማስታወሻነት እንዲሆን ብቻ ነው ይህንን ፕሮግራም ያዘጋጀሁልክ። የነባት ሁሉ ደስተኛ ሆንልኝ። በህይወት ዘመንክ ሁሉ ክፉ ነገር አይንካክ። መልካሙን ሁሉ ነው የምመኝልክ። በጣም ነው የምወድክ፣ በጣም ነው የማክብርክ። ከሚባለው በላይ ለእኔ ሰው ነክ ሰው የሆነ ሰው ነክ፣ ከምነግርክ በላይ ማለት ነው። ሰው በሌለኝ ሰዓት ሰው ሆነ ተገኝተህልኛል፣ በደከምኩኝ ሰዓት ብርታት ሆነኛል በጣም በቃ ብዙ ማያልፉ የሚመስሉ ቀናቶችን ከኔ ጋር ሆነክ እንዲያልፍ አድርገህልኛል፣ እና በህይወቴ በጣም ብዙ ተስፋ የሚያስቆርጡ ቀናቶች ላይ አንተን አስቤ አንተ ከጎኔ እንደሆንክ አምኜ ከጎኔ ሆነክ እነዚያን ቀኖች እንዳልፋ አድርገኛል። በጣም ከብዙ መጥፎ ውሳኔ በጣም ከብዙ ነገር እንድርቅ አድርገኸኛል። ጠንካራ ሴት እንደሆን ብርቱ ሴት እንደሆን አድርገኸኛል። ከፈጣሪ በታች በጣም ነው በህይወት ውስጥ ማመሰግንህ። በጣም ነው የምወድህ። አባቴን በምወድበት በማከብርበት ልክ ነው አንተንም የምወድህ የማከብርህ፣ እንደ ጓደኛ እንደ ወንድም። እኔ እንጃ እኔ ቪዲዮ ላይ ከምናገረው ካሜራ ላይ ከማወራው በላይ ነው ላንተ ያለኝ ነገር እና እንዲህ ማውራት አልችልም። ለመናገር ቤተሰቦች በጣም ብዙ ነገር ይነግ ብዙ ህይወቴን ቀይረኸዋል ብዙ ህይወቴን ለውጥኸዋል እና ስላንተ እንዲህ ብ ይማራት አልችልም በጣም ነው የምወድህ ከቃል በላይ እንዲህ ከምነግርህ በላይ ለእኔ እንኳን ተወለድክልኝ እንኳን ተወለድክልኝ መልካም ልደት የመጀመሪያ ልደታችን የመጀመሪያ ልደት አይደለም በቪዲዮ ለመጀመሪያ ጊዜ ስናከብር ከዛ በፊት ብዙ ጊዜ ሶስቴ ምናምን አክብረናል እና ብዙ ነገር በዚህ ባለፍናቸው ሶስት እና አራት ዓመት ውስጥ በጣም ብዙ ነገሮችን አሳልፈናል። ቀላል አልነበረም እና ብቻ ይሄ ቀን አላውቅም፣ ስለ አንተ አውርቼ የሚጨርስበት እንትን አይደለም። እግዚአብሔር ወዶና ፈቅዶ ከአንተ ጋር ተጋብተን የራሳችን ኑሮ በምንኖርበት ሰዓት በቃል ሳይሆን በተግባር እንደማሳይክ ከእግዚአብሔር ጋር አምናለሁ። በተግባር ማሳይሃለሁ። አሁን ብዙ ማውራት አልፈልግም። አሁን ላይ ብዙ አላወራቸው፣ ግን ከሆነ አመት በኋላ ብዙ ማወራቸው ነገሮች አሉ ውስጥ ላይ እና በጣም የምወድ የማከብርህ፣ የማፈቅረህና ረጅም አመት የኖርልን ደስተኛ ሆነ በቃ ክፉ ነገር ሁሉ ካንተ ርቆ የአንተን ሐዘን የአንተን ክፉ ነገር ማየት አልፈልግም። አውቃለሁ በህይወትህ በጣም ብዙ ተፈትናል፣ ብዙ ችግር ውስጥ ብዙ ህመም ውስጥ አልፈሃል። ጥንካሬህም በጣም ነው ማደንቅልክ እና አንተን ከምወድባቸው አንደኛው ነገር መካከል ጥንካሬ ነው። ለሰው ያለ ሪስፔክት ጉብዝና በቃ ብዙ ነገር በጣም እኔም ጠንካራ እንደሆነ እንደሆን አድርጎኛል። ና ቤተሰብ ማረፋሳል እና ብዙ የህይወት ህይወት ውስጥ ያሉ አሁንም ቢሆን ብዙ ነገሮች ጥቅላይ እንዳለ ብዙ ነገር እንደሚያስጨንቅ አውቃለሁ። ብሶ ላይ በዳ ይችላል ግን በደንብ አድርግ ነው የምረዳ በከፍታ ወይም በዝቅታ ከጎን ክን ያለው ትኝና አሁንም ያለንበት ሁኔታ እናልፈዋለን። ቤተሰቦች አንዳንዴ በቪዲዮ ደስተኛ ሆኖ መስራት ማለት ሰው ደስተኛ ነው ማለት አይደለም። ምናልባት ቪዲዮ ላይ ብዙ የሚያስለቅሰን ነገር ሊኖር ይችላል፣ ግን ቪዲዮ ላይ መጥቶ ማልቀሱ አግባብ ላይሆን ሆን ስለሚችል ነው ብዙ ነገሮቻችን ትተን ቪዲዮ ላይ መታን ደስተኛ ሆነን ስቀን ቪዲዮችን የምንሰራው ማለት ነው። ምክንያቱም ሰው የሰውን እንባ ሊያይ ይችላል። የተሰበረ ልብን ግን ማየት አይችልም። ማንም ሰው የሰውን እንባ እንጂ ውስጡ ያለውን ሸክም፣ ድካምና ህመም ማንም ሰው ሊረዳ አይችልም። ስለዚህ ቤተሰቦች ከጎናችን ናችሁ፣ ሁሌም እናመሰግናለን። ከጎናችን ስላላችሁ ስለምትረዱ እና ብዙ ህይወት አለን። ከቪዲዮ ጀርባ ብዙም ያስለቅስ ህይወት አለን። ሁላችንም ቪዲዮ ላይ መተን ግን ማልቀሳችን አግባብ ላይ ሆን ይችላል። ሰው ፊት መጥቶ ከማልቀስ በላይ ምናልባት ፈጣሪ ጋር ሄዶ ማልቀስ የተሻለ ዋጋ እንዳለው አውቀን ሊሆን ይችላል እና ቤተሰቦች ሚና በጣም አመሰግን ማለት በጣም እወዳለሁ። በጣም አመሰግናለሁ፣ በህይወቴ ሁሉ ለምታረግልኝ ለምትሆንልኝ ነገር ሁሉ። ብዙ አወራሁ፣ ብዙ ነገር ማውራት ሳልፈልግ አወራሁም። ስሜታዊ ነው፣ ተረዱኝ። እና ይሄኛው አመትክ ካለህበት ነገር ሁሉ በትክ ደስተኛ ሆነ የምትኖርበት በቃ የተሻለ አመት የተሻለ ዘመን እግዚአብሔር ያደርግልክ። የምትወዳት ኪዳነ ምሕረት በህይወትህ ሁሉ ትቅደምልክ። ና ቤተሰቦች እንግዲህ ሰው ጠርቻለሁ፣ ጓደኞቹን ጠርቻ አለው እስካሁን ይመጣ የለም። እነሱም ባለመምጣታቸው መሰለኝ በጣም ስሜታ የሆኝ ረጅም ሰዓት አወራሁኝና እንግዲህ ለቢና ቤትና ብያዋለሁ። ይጠርጥር አይጠርጥር አላውቅም። ጆን ይዛ ሆና ነው ያልኩት። ደግሞ ወንድሙ ያ እንደማይጠረጥር ተስፋ አደረጋለሁ እና እስቲ ጓደኞቹም ይመጣሉ ብዬ ተስፋ አደረጋለሁ። ግን ቁጭ ብዬ እየጠበኩኝ ነው። የምታዩት ነገር ሁሉ ቀድሜ መጥቻ ያስተካከልኩት እኔ ነኝ፣ ሁሉንም ነገር። እና አንዳንዴ እንዲህ እንሰራለን እንዴት እንሰራለን። እና ቤተሰቦች እስቲ ጓደኞቹን ደግሞ አብረን እንጠብቃቸዋለን። እና ቤተሰቦች ከብዙ ጥበቃ በኋላ የሚገርማችሁ ነገር ስንት ሰዓት ነው ብዬ እንደጠራኋቸው ማለት ነው። በቃ ስንሳ ቆይታ ደግሞ ተስፋ ቆርጤ ልተኛ ነበር ሁላ ማለት ነው። እና ከስንት ቆይታ ወን ይመስለኛል ደርሰዋል። ደውልልኝ ነበረ ነው ላስ ደንግጠው እንዲህ ፍራንክ አድርገውና ከዛ በኋላ መልካም ደ እንኳን አለው እንኳን ካልኩት በቃ በዚህ ኬክ ነው ለውሶ የሚሄደው። ሲጨንቅ ግን ሰው መጠበቅ ራሱ ይጨንቃ። ሰው መጠበቅ ያስጣላል። እዚህ ጋ ግን ስጡት አስጠምጫለሁ ሰርፕራይዝ አደርጓለሁ ብዬ ነበር። ቀድሞ ያዋድ መሰሪ እስኪ ቤተሰቦች ገምቱ ይሄ ነው ስጦታዬ ምን ይመስላችኋል? በእርግጥ አይታችኋል መጽሐፍ ነው ግን ምን አይነት መጽሐፍ ይመስላችኋል ስጦታውን እስኪሰጠው ድረስ በዛው መገመት ትችላለህ መጽሐፍም ግን ላይሆን ይችላል ገባ እንዴ

እንኳን ተወለድክ መልካም ብትት በጣም አመሰግናለሁ። ብቻ ሄን አልነበርኩም ግን ት ቀጥል በጣም አመሰግናለሁ እና እግዚአብሔር ያክብርልኝ። ቀሪ ዘመን ለአንቺ እየታዘዝኩ መኖር የልጆች ሻበት የመሆንበት ቀን ይሁን ያምጣልኝ። እኔ ብዙ አውርቻለሁ። ያው ቪዲዮን ታየዋለክ፣ ሙሉን ታየዋለክ። መግቢያ ላይ ብዙ ነገር ብያለሁ። አሁን ብዙ ማለት አልችልም እና እንዴት ነው? አዲስ ዘመን አዲስ ዓመት አሁን ስንተኛ አራተኛ ዙር ነው ምናምን ነው። ከዚህ በኋላ አምስተኛ ልደት ልንደግም ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው እንጂ ለማማርከሽ አይኑስ አይኑስ ወጪ እናንተንም ለተመኛችሁ ልኝ መልካም ምኞት ሁሉ እጅግ ከልብ አድርጌ አመሰግናለሁ። የሁላችሁን ማስተያየት ተቀብያለሁ። ይህን ያክል ፍቅር ለእኔ እንዳላችሁ አሳይታችሁኛል። ለአሳያችሁኝ ፍቅር እጅግ ከልብ አድርጌ አመሰግናለሁ። በጣም ነው ወዳችሁ። የኔ ወንድም ዛሬ የተወለደበት ቀን ስለሆነ በጣም ደስ ብሎኛል። ፈጣሪ እንዳንተ አይነት ወንድም ስለሰጠኝ እግዚአብሔር ይመስገን። መልካም ልደት። እኔም አንተን የመሰለ ወንድም ስላገኘው እ አንተን የመሰለ የምቆጣው ማስፈራራው ናገረው ወንድም ስለሰጠኝ እግዚአብሔር ከልብ አድርጌ ያመሰግናሉ። በጣም ነው እምወድቅሽ። እ አዎ እምወድቅሻለሁ። ቤተሰቦች እናንተንም እወዳችኋለሁ። እሺ የሚመጣ ሰው አለ እኮ። ማን አለ? ቆይ የሁላችሁም ልደት ይደርሳል። እሺ ብንብል ብሎኛል፣ ደስ ብሎኛ። እንደዚህ መሆንን ስላከበርን አመሰግናለሁ። ነግሬሽ ነበረ፣ ብዙ እንደዚህ አይነት ነገር አሁን አሁን ማሰብ ያለብን ወደፊት ለልጆቻችን ልደት ማሰብ የሚገባን እድሜ ስለራሳችን ልደት ደግሞ እና ቤተሰቦቼ እናንተን ከልብ አመሰግናለሁ። ስለተመኛችሁልኝ መልካም ምኞቶች በሙሉም ከልብ አድርጌ አመሰግናለሁ። ጓደኞቼ እናንተን በጣም ነው የምወዳችሁ። ኑሩልኝ፣ ክበሩልኝ። እንግዲህ ደግሞ ያው የእናንተን የልጆቻችሁን ልደት ለመብላት ያብቃኝ። የክርስትና አባት እንደምታደርጉኝ አልጠራጠርም ጓደኞቼ እና ወድሻለሁ ሁሌም ከጎን ያለሽ በብዙ ነገሬ እንደ ሰው አልሰለችሽኝም። እንደ ሰው ሐዘን ያልሰለችሽም እንደ ሰው ጭንቀት ያልሰለችሽም ከሰውኛ ባህሪ ከፍ ባለ መንገድ አጠገብ የነበርሽና ያንቺንም እድሜ ቀሪ ዘመንሽን ይሽን ሁሉ እግዚአብሔር ይባርክልኝ። ላንቺ ልደት ደግሞ ቀጣይ ሳምንት ከእንዴና ፈርጥምቢ ቀጣይ ሳምንት ነው ልደቷ። ለመዘጋጀት ያብቃል። ቤተሰቦች በእሷ ልደት አንድ ሰርፕራይዝ አላችሁ ሰርፕራይዝ አደረጋችኋል። በዚህ አጋጣሚ ለቤተሰቦች ነው ሰርፕራይዝ ማድረግ። በቃ አንድ ላይ የልደትሽ ቀን እና ጠብቁት። ልቁረሳ ልክ ቁረስ

ወታጅራ ላይ አጣውት መጻፍ ወንድሜ ኩራት ኩራት ሚለኝ አንተ ስላለህኝ የቅርቤና የኔ ያለኝታ የምጠብቅ የኔን ደስታ የምጠብቅ ያንተን ፌስታ ያስከፋኝን የምታርቅ ያጣሁትን እንዳገኘው የምትፈልግ ሁሉም መርሻ

ወንድሜ ኩራት፣ ኩራት የሚለኝ አንተ ስላለኸኝ፣ የቅርቤነ የኔ አለኝታ፣ የምጠብቅ የኔን ደስታ፣ የምጠብቅ ያንተን ፌስታ፣ ያስከፋኝን የምታርግ፣ ያጣሁትን እንዳገኘው የምትፈልግ፣ ሁሉም መርሻ ቤተሰቦች ያ ዋናው ስጦታ ይሄ ነው። የእኔ አባት እንኳን ተወለድክልኝ እንዲህ ብዬ መናገር አልችልም። ስላንተ የእውነት ቃል ያጥረኛል። ቅድም ብዙ አውርቻለሁ። ደስተኛ ነኝ። አንተ በህይወቴ ስላለክ ስላወኩ በጣም ደስተኛ ነኝ። ሁሌ ደስተኛ ሆንክ ነው ማየት የምፈልገው የአንተ መጥፎ ነገር ማየት አልፈልግም። እንዲህ ነው ብዬ መግለጽ አልችልም። የእውነት ከምነግር ከቃል በላይ ተግባር ይነግርሃል ብዬ አስባለሁ። ማሳየት የምፈልገው በተግባር ነው። በህይወቴ በጣም እድለኛ ሴት ነኝ። የእውነት በጣም እድለኛ ሴት ነኝ። አንተን የመሰለ ሰው፣ አንተን የመሰለ ጓደኛ፣ አንተን የመሰለ ባል ስላገኘ በጣም ደስተኛ ነኝ። ከቃል በላይ ነው ሞድክ እና ቤተሰቦች ቅድም ብዙ ነገር ተናግር ያለው ይሄ ስጦታ ለእኔ በጣም ትልቅ ስጦታ ነው። ለአንተም በጣም ትልቅ ስጦታ ነው። በራሴ በእጅ የሰራሁትን ስጦታ ሰጥችህ አላውቅም። ይሄ መጀመሪያ ነው እና በጣም ነው የምወድህ። ይህ ስጦታ ለአንተ ነው።

እግዚአብሔር ለሚፈሩት ኃይላቸው ነው፣ ቃል ኪዳኑን ያስታውቃቸዋል። ኪዳነ ምሕረት ክዲ አመሰግናለሁ ሁላችሁንም ከልብ አድርጌ። እግዚአብሔር ያክብርልኝ። ምንም ቃላት የለኝም ለእናንተ። ሰው በአዘም ጊዜ ብቻ ሳይሆን በደስታውም ጊዜ የተገኘ ሰው ነው። ጓደኛ ማለት እና ወዳችሁ አሉ። በደስታም ጊዜ አብራችሁ ደስታ ደስ ስላላችሁ ከልብ አድርጌ ነው የምመሰግኑ። ወዳችሁ ሁላችሁ ነው ክበሩልኝ። ቃላት የለኝም ለእናንተ ኑሩልኝ። ወዳችሁ በቃ።